አሰላሙ ዓለይኩም ወረህመቱላህ በረካቱ ወደ ኤስ አር ፋሚሊ ውድ ቤተሰቦቻችን እንዴት ናቸው? ደህና ናቸው ወይ? አለን። አልሐምዱሊላህ ሁሉ ሰላም ነው ወይ? ከኛ ጋር ሁሉም ሰላም ነው፣ አልሐምዱሊላህ ደህና ነን። ጠፍተናል፣ ቤተሰቦቻችን ያው የጠፋ ነው ደግሞ ያው በኔትወርክ ምክንያት ነው። ኔትወርክ እምቢ ብሎ ነው። ኢንሻላህ አንጠፋም እላቸዋለሁ። ዛሬ እጀውህሎ ያኔ ነፋሱ ደስ ይላል። ዛሬ አሁን ከሰዓት በኋላ በጣም ኃይለኛ ሙቀት ነበረ እኛ ጋር ያው፣ እዚያ ስላለ ወደ እዛ ስለሆነ ነው። አዎ ልክ እንደዛ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ የሳር ፋሚሊዎች አማናችሁ ሰላም ናችሁ? አለን አለን። እና እንደምታዩን እኛ ዛሬ ሳራችን ላይ ፈታ ብለናል። ጫካችን ውስጥ እና እንደዛ ነው እላችኋለሁ። ምን አዲስ ነገር አለ ዩ ላይ ምንም አዲስ ነገር የለም። ያው ጠፍተናል። ለኛ ራሱ በጣም ብዙ ጊዜ እንደራቀን ነው ማለት ነው። ግን ያው የኔትወርክ ጉዳይ ነው የጠፋንበት። እንሻላ እንጠፋ ምን እንመጣለን ምን እንደሆነ አላቅም። ግን የኛ አካባቢ ላይ በጣም ኔትወርክ የለም፣ ሁሉም ቦታ ነው። የኛ አካባቢ ላይ ሁሉም ቦታ ስንደውል የለም። እኛም ጋር ነበር ማለት ነው። የኛ ለዛ ነው እና አንጠፋ ምን ለማለት ያክል ነው። አለን ደህናነን። በው በውስጥ መስመር ጠይቃችሁና ቂቃ በውስጥ መስመር የገባችሁ ምን ሆነናችሁ ነው ያላችሁን ብዙ ሰዎች ያላችሁና እና እንወዳቸዋለን፣ እናከብራቸዋለን። ስላከበራችሁን ስለወደዳችሁን እና እንዴት ናችሁ? በተረፈ ደህና ናችሁ ለማለት ያክልና አለን ለማለት ነው። አሁንም እንትኑ ከመጣልን ይሄ ቪዲዮ ከመጣልን ኢንሻአላህ መጣ ማለት ነው። ካልመጣም ደግሞ እንግዲህ ምንም ማድረግ አይቻልም፣ በሌላ ጊዜ እንገናኛለን ማለት ነው። ምናልባት እሺ ውጭ ላይ ስለሆነ አሁን ያለነው ምናልባት ውጭ ላይ እሺ ካለን እንጠብቃለን እስከ ኢንሻ ድረስ ከገባ ማለት ነው ቪዲዮ ዳውሎድ ካደረገ ካላደረገም ደግሞ ምንም ማድረግ አይቻልም እላቸዋለሁ በተረፈ እንዴት ናችሁ እናንተ ስራ እንዴት ነው ሙቀቱ እንዴት ነው ሙቀት ገብቷል ወላይ ሙቀቱ እየገባ ነው በጣም ነው የሚከብደው እኔ ብርድ ይሻለኛል ከሙቀቱ ማለት ነው እኔ ሙቀት አልችልም እንግዲህ አላይስጥር ይኸው ቴምራችንም እየደረሰ ነው ፍሬ እያፈራ ነው ቴምር የሚፈልግ ካለ አሳስብም ዘጭ ነው ያለ ይኸውት እኔ ከትንሽ ወር በኋላ እኮ ይደርሳል ይኸው ፍሬ እያፈራ ነው ቴምር ዘጭ ነው

ከሌፊት ነው ኃይለኛ ሙቀት ነበረ። በተረፈ እንወዳቸዋለን እናመሰግናቸዋለን። ሰብስክራይባችንም እየጨመረ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ፋሚሊዎቻችን። ወላሂ እ እኛውም ሳንሰራበት ሀቂቃ ማለት ነው ሳንሰራበት ራሱ ሰብስክራይባችን በደንብ እየጨመረልን ነው። ደስ የሚለው ነገር በጣም ነው ደስ ያለን። በጣም ነው የምናመሰግነው ሰብስክራይብ የምታደርጉን። ኬክልን ቆርስ ነው የለ የቀረን ኬክልን ቆርስ ነው እና ኢንሻላህ አምስት መቶ አስገቡን። እስኪ በቅርቡ አምስት መቶ ሰብስክራይብ አድርሱን። ሦስተኛ ማለት ከአምስት ሦስተኛው ላይ ይደርሰናል። ሦስት መቶ ነው የቀረን አሁን ወደ መቶ ስልሳ እየገባን ነው። እናመሰግናቸዋለን። እንደውም ብንሰራ እና ኔትወርኩ ባያግደን እስካሁን ድረስ ሁለት መቶ ምናምን ገብተን ነበር። ሶስት መቶ ምን ገባ ነበር እና በኔትወርኩ ምክንያት ነው። እና እስኪ ሰርፕራይዝ አድርጉን እናንተም ሸርሸር አድርጉልን እላቸዋለሁኝ፣ ውድ ቤተሰቦቻችን። እንግዲህ እኛ ይህን ይመስላል እንግዲህ የእኛ ኑሮ የእኛ ኑሮ የእኛ ኑሮ በሳውዲ አረቢያ ይህን ይመስላል። እስከሚያልፍ ያለፋል የሚባለው ለዛ ነው። የሚያልፍ ያለፋል ኢንሻላህ። አለፋን እንጂ አለፋን እንጂ ለፋን፣ በጣም ኢንሻላህ። ደግሞ ለኸይር ነው ሁሉም ነገር፣ የሚመጣው ሁሉ ለኸይር ነው። ከጀርባው ኸይር አለው ኢንሻላህ ብሎ ማለፍ ነው ማለት ነው። እና በተረፈ አበረታቱን፣ ሰብስክራይብ ሸር አድርጉልን ኢንሻላህ። እያደረጋችን ነው በነገራችን ላይ ወለድ በጣም እስከሚያጅቤ ድረስ እንዴ እንደዚህ ለካ ይቻላል። እስከምን ድረስ በቃ እኛ ሰው አይኔ እኛ ያክል ገብተናል ገብተን እስከምን ድረስ በቃ ቪውድ ሳየው ሼር ምናምን የተደረገውን ሰብስክራይቡን ሳየው በጣም ሲሮጥ፣ እንዴ እኛ ብንሰራ ከዚህ የበለጠ እንደምናገኝ እና በቃ አሪፍ ደረጃ ላይ እንደምንደርስ አውቄያለሁ። ግን ደግሞ የኔትወርክ ችግር ደግሞ ከኛ ችግር ሳይሆን ከኔትወርክ ችግር ስለሆነና ያው አንዳንድ ጊዜም ደግሞ ስንፍና ነው ማለት እንደው ሚዲያውን በደንብ ስላላወቅ ነው ምናምን ብዙ ጊዜ ቪዲዮ ራሱ አሁን ብዙ የተቀረፀ አለ። አንለቅም ብለን የተው ነው ማለት ነው። በቃ ይሄማ ተው ውይ ምናምን ይሄማ ረጭ ሰው ቢደብረውስ እንደው ሰው የሆነ ነገር ቢሆንስ እያን የምንተው ቪዲዮ አለ። በእርግጥ በቃ ይሄ ስንበላ ስንጠጣ ማሳየት እንፈልግና ነጭ እንደዚህ አይነት ነገርማ ይደብራል ምናምን። ደግና አሁን እንጀራ ይወዳን እኔ ቪዲዮ አርግልኝ ትናንትና፣ ዶሮ ሰርተን ምናምን አሁን ምንድነ ሰው ማጓጓት የበላነውን ሁሉ ይዘን ሚዲያ ላይ መውጣት ብዬ ተውኩ እላቸዋለሁኝና

የሰውም ሰዓት መግደል ደስ አይልም፣ ባልሆነ ነገር ለማለት ያክል ነው እንግዲህ። ኢንሻአላ አዎ አለን ለማለት ያክል ነው። ከመጣላችሁ ቪዲዮ መጣ እንሰራለን ማለት ነው። ካልመጣ ደግሞ ያው ኔትወርክ ሲተካከልልን ኢንሻአላ እንመጣለን ማለት ነው። ሸበካ ሸበካ አዛን ያረገ የዚህን ሸበካ የምትጠቀሙ ሰዎች እስኪ እንዴት ነው የምትጠቀሙት? በኋላ ንገሩኝ ማለት፣ እንዴት ነው የምትጠቀሙ ማለት እንዴ። አይ እዚህ ነው የመጣው እዚህ እዚህ አካባቢ ነው ነገር ያለው አካባቢ ነው ተዘጋጅቶ። ሞባይል ደግሞ በጣም ሀርድ ነው ወላሂ 173 ብር ተሞልቶ ሰባ ሰባ ሁለት ጂቢ ነው ሰባ ስምንት ጂቢ ነው። ምሰጥ ሰባ ጂቢ ምሰጥ ሰባ ጂቢ ይሰጣል። ግን ሰባ ጂቢው አንድ ቀን ያሳድር ፉት ነው የሚለው። በተለይ ቲክቶክ ከገባንበት ዩቱብ እንደዚህ የምንሰራበት ከሆነ ጭራሽ የዜን ይሻል ነበረ። እሱም ደግሞ እምቢ አለን ማለት ነው አዛረገን። ኢንሻ አላህ ይስተካከላል። ትንሽ ጊዜ ነው በዚህ ወር እቺን አሁን እስከ 30 ምናምን፣ ከዛ ውጪ ይመጣል እያስባሉ። ኢንሻ አላህ እንደዚህ ይስተካከል ይመስለኛል። ሁሉም ጋር ነው ደውለን ነበር እዚህ አካባቢ ላሉትና ሰበካ እናንተ ጋለ ወይ ምናምን እያሉ ነበር። እኛን ራሱ እኛ ኮም ቢሎናል ምናምን እያሉ ነበረ፣ እና ይህን ይመስላል እላቸዋለሁ። እኛም በቃ ሳራችንን እናጠጣ፣ ሳር ማጠጫችን፣ ሳር ደርሷለሁን። ፀሐይዋም ገባች፣ ፀሐይ ገባች። እኔም ሜዳ ላይ ቁጭ ብዬ፣ ሜዳ ላይ እንደዚህ ቁጭ ብለን እንትን አለን ማለት ነው። ደከመን፣ ደክሞናል። እና እስኪ ቴምሩና አንጠላ ዙርልን ይ ረያ ዙር ያሳያቸዋሉ። ይመስላል በቃ ጫካ ውስጥ ነው ያለነው፣ እልም ያለ ጫካ ውስጥ። እንግዲህ ቴምር ግን በደንብ አይታይም። እዛ ውስጥ ሲሆን አይታይም ብሎ ጫካ ነው ጥቅጥቅ ያለ። ቴምር ነው ግን ያለው አይመስልም። ወደ ሶስት መቶ ቴምር እኮ ነው እዚህ ውስጥ ያለው ግን ሶስት መቶ ብቻ እዚህ እዚህ ብቻ ያለው እዚህ ፊት ለፊት ብቻ ያለው ከዚህ እስከዚህ ድረስ 300። ይሄ ከመንገድ ከመንገድ ውጪ ማለት ነው። ይሄንኛው መንገድ ውስጥ ያለውና ይሄ ያለው በዚህ ያለው ሳይገባም አሁን እስከ አዲሱ ደንሽ ምናምን እንደዛ ነገር ኖራችኋለሁ። እና በተረፈ ይመስላል ፋሚሊዎቻችን እና እስኪ ቪዲዮ ከሄደልን፣ ለማንኛውም ሄደ ነው። ካልሄደ ሌላ ቪዲዮ እንሰራለን። በቃ ችግር የለውም። እንወዳቸዋለን፣ እናመሰግናለን። መልካም ጊዜ፣ መልካም ቆይታ፣ መልካም ቆይታ። ሰላም አለይኩም ራህመቱላሂ ወበረካቱ።